እግር ኳስ ከሳንሲሮ ተሞሸረች፣ እንደ ቆንጆ ልባን ጠልጣይ ቲያትር ለ120 ደቂቃም ተዋበች። የድራማው ድርሰት በኢንተርና ባርሴሎና ተጻፈ፣ ከካታላን ዓለም እስከ ሰሜን ጣሊያን ሚላን። በ13 ጎል መሳጭ ትሪለር የታጀበው ትዕይንት በሲሞኒ ኢንዛጊና አንስፍሊክ ዳይሬክት ተደረገ። አክተሮቹ ከሜዳው ፈሰሱ። ኮከቦቹ ለድል ተዋደቁ። ሳንሲሮ ምርጡን የፉትቦል ዳንኪራ ለዓለም አሳየ። የአድናቆት ቃላት የማይገልጸው በነዛ ሽርፍራፊ ሰከንዶች የተፈጸሙ ተአምሮች በጎበዝ ደራስ የተከሸኑ መሰሉ። በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ክላሲክ ኢንተር ከባርሳ ለድል ተዋደቁ። አድማጮች፣ ይሄ ጨዋታ በምን ይገለጻል? ከፓሪስ ማማ የመድፉ ጥረት ከሸፈ። አርሰናል እስከ መቼ? ቀጣይ ዓመት ጠብቁን። ዘንድሮም ቀጠለ የመድፎ ዋንጫ ምኞትም በፔዤ ከሸፈ። ሙኒክ ለአውሮፓ ቻምፒየንስ ሊግ ፍጻሜ እንደምትወስዱን እናምናለን። የኖርዝ ለንደን ፎሬቨር የጸናው እምነትም ከሙኒክ ሳይደርስ ከፓሪስ ተደመደመ። ፔዤ ከኢንተር ለቻምፒየንስ ሊግ ዋንጫ ተፋጠጡ። ከሙኒክ ድሪም ፋይናል በፊት ግን ከሳንሲሮ ኳስ ጨርቋን ጥላበደች። ኢንተር ከፍጻሜው በፊት ሌላኛውን ፍጻሜ በ13 ጎል የታጀበ ትሪለር ከሳንሲሮ አካሄደ። ከሶስታቸው ማግስት ባርሴሎና በላውትሮ ማርቲኔዝና በቻልሃኖግሉ ጎሎች ኢንተር ጨዋታውን ገደለ ተባለ። ከረፍት መልስ የባርሳ ምታተኛ የኳስ ብላተኞች ስልሳኛው ደቂቃ ላይ ሁለት ለዜሮ የተመሩትን ጨዋታ ሁለታች ያደረጉ ጋርሲያና ኦልሞ በደቂቃ ሁለት ጎል ፈርስታፍ የነበረው የኑራዝሪስ የበላይነት ደበዘዘ። ሰከንዳፍላሚኒያማልና የላማሲያ ጓደኞቹ በሳንሲሮ ደነሱ። ኢንተር ጸንቶ ተዋደቀ። ኦናናን በ50 ሚሊዮን ፓውንድ ለዩናይትድ አሻግሮ በ5 ሚሊዮን ፓውንድ የ36 ዓመቱ ሶመርን ከሙኒክ የገዛው ኢንተር ከስዊዙ ጎልዘብ ጋር ጀገነ። ሶመር የላሚን ያማል ሮኬትን አከሸፈ። የባርሳ ከዋክብቶች መረባፋፍ የደረሱ ሙከራዎችን በተአምር መከነ። 88 ደቂቃ ድራማው ከሳንሲሮ ሚሊዮኖችን ቁጭ ብድግ እያደረገ ነው። የባርሴሎና ድንቆች ኢንተርን አስጨነቁ። የማያባራው ወረራ ባዙሪ ካቴና ተቆለፈ። አግሪጌ ሴት አምስት ለአምስት የነበረው ትንቅንቅ ዘጠና ደቂቃ ሊሻገር ሲባል ራፊና የኑራዙሪ ሳያል ተጋሮ ላይ ቀዝቃዛውን ውሃ ቸለሰ። ባርሴሎና ከተጨማሪው አምስት ደቂቃ ጋር ፈነጠዘ። የላማሲያ ድንቆች ሳንሲሮን ጸጥ ረጭ አደረጉ። ባርሳ አግሪጌት 6 ለ5 ይመራል። ምርጡ ጨዋታ በካታሎኒያኑ ምትሃት ሰከንዳ የታየረ ሬሞንታዳ ሊደመደም ጫፍ ደርሷል። እግር ኳስ በነዛ ሽርፍራፊ ሰከንዶች ዋቴ ጌም። ኢንተር ጸንቶ በህብረት ተዋደቀ። የኑራዙሪስ ተወዳጅ ግላዲያተሮች ይዘው ለለቀቁት ጨዋታ ተፋለሙ። ዘጠና ፕላስ 3 ፍራንቺስኮ የሰርቢ የኢንተር ወርቆ የመነሳት ሚስጥር ሆነ። ከ2 ለ0 መምራት ወደ 3 ለ2 መመራት የተቀየረው የኢንተር ህይወት በነዛ የባከኑ ደቂቃዎች ሶስታቻ ሆነ። እግር ኳስ ምን አይነት ስፖርት ነው? ባርሴሎና ለጣፋጭ ድል አፋፍ ደርሶ ተመለሰ። ሶስታቻ አግርጌት ስድስታቻ ተጨማሪ 30 ደቂቃ አሁን በደርሶ መልስ 12 ጎል ያስተናገደው ምርጡ ጨዋታ በልብ አንጠልጣይ ድራማ የፉክክሩ መጨረሻው ተናፍቋል። ሳንሲሮ ከ64 ሺ ታማኝ ደጋፊዎቹ ጋር የቀለጠው መንደር ሆኗል። የኑራዙሪ ስታማኝ የልብ ወዳጆች በኒኮ ባሬላ መሪነት በጀግንነት ከባርሴሎና መታተኛ ወጣት ከዋክብቶች ፊት እየተዋደቀ ላለ ቡድናቸው የሚችሉትን ሁሉ እየሰጡ ነው። 99ኛው ደቂቃ ተጨማሪ ሰዓት ኢንተር

ኢንተር ጨብጦ የለቀቀውን ጨዋታ መልሶ ተቆጣጠረ። ባርሴሎና ላቻ በቀረበው ደቂቃ ተዋደቀ። ላሚን ያማል የትም የሌለው የላማሲያ ብቻ የሆነው የእግር ኳስ ግኝት ከአንድ መቶ ሃያኛው ደቂቃው ፍጻሜ በፊት ባርሴሎና እንዳግማቻ ሊያደርግ ከኢንተር ተናዳፊ ኮከቦች ፊት ተፋጠጠ። ከባርሴሎና ቀይ መስመር ለሚነሳው የላሚን ያማል ቅጽበታዊ ምታት ሲሞኒ ኢንዛጊ ታትረው ለድል የተፋለሙ ካሉ ቦቹ ጋር ከሜዳው ጠርዝ ተቁነጠነጠ። የላሚን ያማል ሁለት ለማመን የሚከብዱ የጎል ሙከራዎችም በሶመራ ዳኝ እጆች ዳግም ከሸፉ። ኢንተር ሞቶ ተነሳ። እግር ኳስ ከነሙሉ ክብሩ ከባርሴሎና እስከ ሚላን በ13 ጎሎች ትሪለር ተዋበ። ፎርዛ ኢንተር፣ ግራሲያስ ባርሳ፣ ግራሲያስ ኑራዙሪስ። ቻምፒየንስ ሊግ ክላሲክ ስሜት ሐዘን፣ ደስታ፣ ድንቅ ጎሎች፣ ኃያል ፉክክር፣ ውብ እግር ኳስ፣ የማይታመኑ እንቅስቃሴዎች፣ አስደናቂ ጎል ሙከራዎች፣ ኮከብ ግብ ጠባቂዎች፣ ታክቲካል ፍጥጫዎች፣ ለድራማው መዘጋጀት፣ በህብረት መፋለም፣ ወድቆ መነሳት፣ መርቶ መመራት፣ አሸንፎ መሸነፍ፣ ተሸንፎ ማሸነፍ፣ ምታታይ ተጽዕኖ ፈጣሪዎች፣ የተዋጣለት ዳኝነት፣ ባርሴሎና፣ ኢንተር ሚላን 13 ጎል በጥሩ ደራሲ ተከሽኖ እንኳን በዚህ መልኩ ይዋባል ተብሎ የማይጠበቀው ምርጡ የአውሮፓ ቻምፒየንስ ሊግ የግማሽ ፍፃሜ አይረሴ ጨዋታ ከሳንሲሮ ጁሴፔ ሜዛ። ፎርዛ ኢንተር፣ ግራሲያስ ባርሳ፣ ግራሲያስ ኑራዙሪስ። ቻምፒየንስ ሊግ ክላሲክ ባርሴሎናን ከሰሜን ጣሊያን ሚላን፣ አርሰናልን ከፓሪስ ፈረንሳይ ሸኝቶ ከሶመር እስከ ዶና ሮማ ከመቼውም ጊዜ በላይ የግብ ጠባቂዎችን አስደናቂ ተጽዕኖ አሳይቶ ኢንተር ሚላንን ከፓሪስ ሴንጀርሜን ለሙኒክ ፋይናል አፋጧል። አርሰናል እስከ መቼ? ቀጣይ ዓመት ጠብቁን። የመድፉ ኦሎር ነቲንግ ሲዘን ሲሪየስ ሲክስ ከዋንጫው ድል ራቀ መባከን እስከ መቼስ? በትሪቡን የአውሮፓ ቻምፒየንስ ሊግ ክላሲክ ዳሰሳችን ይቀጥላል። አተሪቂ ቪቲኒ ቪቲኒ ላ ተፊ ላ ተንፊዝ ልኩረት ታቢተ ቪቲኒ የርስለ ኩረ አሊያ አተፍቲያ መውጁዳ ፋቢያን ሩዊዝ የጂጂ ቡፎና አልጋውራሽ ጆዋን ልጂ ዶናሮማ ከፓሪስም አንጸባረቀ። በአንፊልድ ቪላ ፓርክና ኤምሬትስ የነበሩ ያዙሩ የጎል ዘብ ድንቅ ብቃት ከፓሪዚያኑ አለምም ቀጠለ። የዶናሮማ ዳኝ እጆች የራይስ፣ ኦዴጋርድ፣ ማርቲኔሊ፣ ሳካ የመድፉ ለጎል የቀረቡ ሙከራዎችን አከሸፉ። ምርጡ ጣሊያናዊ የበረኛ የኤኔሪኬ ድንቅ ፔዤን ይዞ ፍጻሜ የደረሰ የቀድሞ የሲሚላን ድንቅ ግብ ጠባቂ በአውሮፓ ቻምፒየንስ ሊግ ፋይናል በደርቢ ዴላ ማዶኒና መንፈስ ከጎረቤት ፎርዛ ኢንተር ለፓሪዚያኑ ክብር ይፋለማል። አርሰናል ከማድሪድ ገድሉ በኋላ እንደ ሁልጊዜውም ጫፍ እየደረሱ ከዋንጫ ስኬት ሳይደርሱ የመመለስ የታሪክ ጸጋ በረከቱ እርሱን እንደያዘ ዘንድሮም የውድድር ዓመቱን ከሚከተለው የውጤት የዋንጫ እርግማኑ ጋር በፕሪምየር ሊግ የገጠመውን ሁለተኝነቱንም የማስጠበቅ የአውሮፓ ቻምፒየንስ ሊግ ተሳትፎ ትኬትንም የመቁረጥ ቀጣይ አድቬንቸሩን ከሊቨርፑል፣ ኒውካስልና ሳውዛምፕተን በሚኖሩ ጨዋታዎች መርሳት የሚፈልገውን ሌላኛውን በተደናቂ ጥረት የተሞላ ግን ለድል ያልበቃ ሰፊ መልስ የሚፈልጉ የቡድን መዋቅር ጥያቄዎችን እንዳነገበ መድፈኛው እንደ ልማዱ ከሰሜን ለንደን በጸጸት የታጀበ የውድድር ዓመቱን ይፈጽማል። ፔዤ ጊዜ ከሉዊስ ኤኔሪክ የተደናቂ ጨዋታ ቀመር ጋር የመድፉ ጎል ፍለጋ ወረራን በፈጣን መልሶ የማጥቃት ስትራቴጂው ተቆጣጠረ። ከኤምሬትስ 1ለ0 የጀመረው ድልን በፓሪስ 2 ለ1 ደገመ። በደርሶ መልስ መድፉን 3 ለ1 ረትቶ በታሪኩ ለሁለተኛ ጊዜ ለአውሮፓ ቻምፒዮንስ ሊግ ፍጻሜ የደረሰ ፓሪስ ሴን ጀርሜን በምድብ ጨዋታ ማንቸስተር ሲቲን በጥሎ ማለፉ ሊቨርፑል፣ አስቶንቪላና አርሰናልን በተከታታይ ረትቶ ከፋርመርስ ሊግ ዋን መቀመጫውን ያደረገ አዲሱ የፕሪምየር ሊግ ገናና ክለቦች አለቃ መሆኑን በብቃት አረጋገጠ። ፔዤ ከምርጡ ግብ ጠባቂ ዶናሩ ማዳኝ እጆች ጋር ለቢሊየነር አለቃውና አስራል ካሊፋ 13 ዓመት የተሻገረ ህልም በታሪኩ ማይቶት ለማያውቀው የአውሮፓ ቻምፒየንስ ሊግ ዋንጫ ምኞቱ እንደ ቆንጆ ተከታታይ ልብ አንጠልጣይ ቲያትር ሚሊዮኖችን ቁጭ ብድግ አድርጎ የአድናቆት ቃላት ድርደራ ብቻ ሊገልጸው በማይችለው የሳንሲሮ እግር ኳስ ሳይ ድራማ የላሚን ያማል ባርሴሎናን በነዛ ሽርፍራፊ ሰከንዶች ከጣለው የሲሞኒ ኢንዛጊ ተናዳፊው ኢንተር ሚላን፣ ፓሪዚያኑ ከሙኒክ ፋይናል ይዋደቃሉ። ኢንተር ከፔዤ ዘንድሮስ ማን ታላቁን ዋንጫ ያሸንፍ ይሆን? አላ ታ ለቅተ ማያ ከራ ልጋናር ሳሳሳ ሰል ፊ ተሊስ ፖዮ ማይካርቴታ ከጨዋታው በኋላ አርሰናል የአውሮፓ ቻምፒየንስ ሊግ ምርጡ ቡድን እንደሆነ ተናገረ። ዶናሩማ ግብ ጠባቂያቸው ጨዋታውን አሸንፏል። ሁሉን ነገር አድርገናል። የተሻለው ቡድን ከፍፃሜ ቀርቷል። ጉዟችን ይቀጥላል። በዚህ መድረክ ከእኛ የተሻለ ቡድን አላየውም ሲል ሱፐር ማይካርቴታ ተደምጧል። ሉዊስ ኤንሪኬ በበኩሉ አራት የፕሪምየር ሊግ ክለቦች እንረተናል። እኛ ከገበሬዎቹ ሊግ ነን፣ ለአውሮፓ ቻምፒየንስ ሊግ ፍጻሜ ሲቲ ሊቨርፑልን፣ ቪላን፣ አርሰናልን አሸንፈን የደረስን ብሏል። ከኤፍኤ ካፕ 2020 ዋንጫ በኋላ ስድስት ዓመት ያለ ታላላቅ የዋንጫ ክብሮች ሕይወት ከመድፉ ዓለም ከዋንጫ የተጣለው አርሰናል እስከ መቼ እንደ እርግማን እየተከተለው ያለው እየደረሱ ከጫፍ መመለስ የመድፉ መከራ ከሱፐር ማይክ አርቴታ ጋር የደረጃው ቡድን ወቅታዊው ጫና አርሰናልን ለዋንጫ ክብር ያላበቁ የውጤት ዋጋም ያስከፈሉ ፀሐይ የሞቃቸው ዓለም ያወቃቸው የመድፈኛው መንደር የዝውውር ጥያቄዎች የዘጠኝ ቁጥር ሚናና የቡድን ግንባታ ጥልቀት የቀጣዩ ጊዜ ፈጣን መፍትሄ የሚሹ ጉዳዮች ከገኒንግ ፎር ግሬትነስ መንደር የመድፉ ተደናቂ መልካም ስራዎች ሁሉ ዘንድሮም እንዳምናና ካቻምናው ተመሳሳይ አድርጓል። አርሰናል ካቻምና የኖረውን አምና የሚደግም አምና የደገመውን ዘንድሮም ይሰልስ፣ ዘንድሮም የኖረውን በቀጣይ ዓመት የሚያጠናቅቅ ከዋንጫ ድል የተጣላ የሰሜን ለንደኑ ዝነኛ ሆኗል። ሃንስ ፍሊክ የባርሴሎናው አለቃ፣ ዳኛው ተጭኖናል። በሁሉም ሀምሳ ሀምሳ እንቅስቃሴ ውሳኔዎቹ ለኢንተር ያደላ ነበር። እኛ ዛሬ ከጠንካራ ተጋጣሚያችን ኢንተር ብቻ ሳይሆን ከዳኛውም ነው የተጫወት ነው ሲሉ ሃንስ ፍሊክ ሆላንዳዊውን ዳኛ ሳይመን ማርኒክን ወቅሰዋል። ፍሊክ ሁሌም ማሸነፍ የለም ተጫዋቾች ይህንን መቀበል እንዳለባቸው ነግሬያቸዋለው። ይህ ቡድን እጅግ ወጣት ነው። ባርሴሎና ምን ያህል ድንቅ ነገር እየሰራ እንደሆነ ለተቀረው ዓለም አሳይቷል። የአውሮፓ ቻምፒየንስ ሊግ ዋንጫን ለማሸነፍ እንዲህ አይነት ምሽቶችን ማሳለፍ ግድ ነው። አምናለው፣ ይህ ቡድን ይህንን ክብር በቀጣዮቹ ዓመታት ደጋግሞ ማሳካት እንደሚችል ሲሉ ባርሴሎናን ከላማሲያ ድንቆች ጋር ከእንቅልፉ የቀሰቀሱት ጀርመናዊ መልካም እግር ኳስ ፍልስፍና ቀንቃኝ ሃንስ ፍሊክ ተናግረዋል። የኢንተሮ የሰብዓዊ አለቃ ሲሞኒ ኢንዛጊ በበኩሉ ባርሴሎናን በጀግንነት በጸና እምነት እስከ መጨረሻው ታግሎ የረቱ ኮከቦችን አሞካሽቷል። የተጫወት ነው በታላቅ ተሰጦ ከዳበረው ባርሴሎና ነው። ፍራንኪ ዲዮንግ ሆላንዳዊ አማካይ አስገርሞኛል። በላሚን ያማል ከፍታ ደረጃ ነው። በእያንዳንዱ የመሃል ሜዳ እንቅስቃሴያችን ለገጠመን ፈተና ዋናው የቡድኑ መሰረት እርሱ ነበር። ህብረታችን ግን ድንቅ ነው። ስንቸገር ጸንተናል። እንደ መጀመሪያው አጋማሽ ብልጫችን መቀጠል ሲሳነንም፣ ፈተናችንም ሲበዛ ልባችንን አምነን ታግለናል። አማራጮችን ተጠቅመን ድል ነስተናል። ያለንን ጥንካሬ ላይ ተን ተዋድቀናል። በመጨረሻም ጣፋጩን የሚገባን ድል ተጎናጽፈናል። ይህንን ለፈጸሙ ተጫዋቾች ያድናቆታለኝ። ለአውሮፓ ቻምፒየንስ ሊግ ዋንጫ ክብር አላማችን እንዲህ አይነት ፈታይ ምሽቶችን ማሳለፋችን የበለጠ ለራስ መተማመናችን ይረዳናል። እርግጠኛ ነኝ እንዳታቱርክ አይነት ፋይናል አናሳልፍም። ከሙኒክ ለህልማችን እንዋደቃለን። ሲሞኒ ኢንዛጊ የኑራዙሪስ ጀነራል ውጤታማው ጣሊያን አሰልጣኝ ለመልካም ስራው ከየአቅጣጫው አድናቆት እየጎረፈለት ያለው ምርጡ አሰልጣኝ ቃል በማይገኝለት ድንቅ ጨዋታ ባርሴሎናን የረቱ ኮከቦቹን አሞካሽቷል። ኢንተር ሚላን እናመሰግናለን፣ ባርሴሎና እናመሰግናለን፣ ምርጡ ምሽት ስላሳያችሁን። ባለፉት ሁለት ዓመታት እግር ኳስ እየሰለቻይ ነበር፣ እንዲህ አይነት ጨዋታ ከተመለከትን ቆየን። እናመሰግናለን ኢንዛጊ፣ እናመሰግናለን ፍሊክ። እነዚህ ድንቅ አሰልጣኞች የእግር ኳሱ ውበት ከፍታ ጥጉን ለነፍስ አሴታችን ሰጥተውናል። ዋቴ ጌም ሲል የመድፉ ንጉሥ ቴሪ ዳንኤል ኦንሪ የሳንሲሮውን ቃል የማይገኝለት ድንቅ ጨዋታ ወድሷል። አርሰናል ከፔዤ በተሻለ 19 ጎል ሙከራዎችን አደረገ። 54 በመቶ የኳስ ቁጥጥር ወሰደ። አራት ታርጌታቸውን የጠበቁ የጎል ሙከራዎችን ቢያካሂድም መድፉ ውጤቱ መቀልበስ ሳይችል ቀረ። ስድስት ታርጌታቸውን የጠበቁ የጎል ሙከራዎችን ያካሄደው ፔዤ በፋቢያን ሩዝ እና ሃችራፍ ሃኪሚ ድንቅ ጎሎች መድፉን ረታ። ከሳንሲሮ በሰባት ጎል የተጠናቀቀው በደርሶ መልስ 13 ጎል ያስተናገደው ጨዋታ ከኢንተር ሜዳ በባርሴሎና ከዋክብቶች የኳስ ቁጥጥር አሸበረቀ። ባርሴሎና 71 በመቶ የኳስ ቁጥጥር የበላይነቱን ወሰደ። 768 ጊዜ ኳሶችንም ተቀባበለ። 22 የጎል ሙከራዎችን አካሄደ። የኢንተሩ የጎል ዘብ ሶመር የጀገነባቸው 10 ታርጌታቸውን የጠበቁ የጎል ሙከራዎችም የኑራዙሪስ እስትንፋስን ቀጥ ሊያደርጉ ጫፍ ደርሰውም ተመለሱ። ለባርሴሎና ኳሱን ለቆ በአስደናቂ የጨዋታን የመቆጣጠር ሂደት ከፈተናዎቹ ጋር በጋራ ጸንቶ የመቆየት ጥበብ ኢንተር ሚላን ምስጋና ለፒያቼንዛው ዴሞን ለፒያቼንዛው ጋኔን ሲሞኒ ኢንዛጊ ይግባና። የማታ ማታ ላሚን ያማልና የባርሴሎናን ቁኳ ከዋክብቶችን በሽንፈት አስነባ። ኑራዙሪስ ጥቁርና ሰማያዊ ለባሾቹ፣ ተወዳጆቹ የሰሜን ጣሊያን ፈርጦች፣ ኢንተር ሚላን የሳንሲሮ ሌላኛው ግዙፍ ምልክት ከሲሞኒ ኢንዛጊ ጋር ዳግም በከፍታ ማማው በወጥነት የቀጠለው የካልቾ ኢታሊያው ገናና አድማጮች፣ እርሱ ድምፁ አይሰማም። የፊሊፖ ኢንዛጊ ቀዥቃዣው አጥቂ ታናሽ ወንድም ነው። ሲመጣም አልታመነም። ከጆዜ በኋላ ቀልብ ያለው የሜዳ ጀነራል ያጣው ኢንተር ሚላን በታክቲክ ሊቁ ሲሞኒ ኢንዛጊ ህይወቱ ተቀይሯል። የአውሮፓ ቻምፒየንስ ሊግ ዋንጫ ቁልፉን ከ2010 በኋላ ዳግም ለመጨበጥ ጫፍም ደርሷል። ኮከቦችን ሳያመጣ ኮከቦችን የፈጠረ በጣሊያን አዙሪ ካቴና መንፈስ የተቃኘ ለድል አዲስ ታሪክ በተራቡ ከዋክብቶች የተዋቀረ የሲሞኒ ኢንዛጊ ታላቅ የስልጠና አቅምን ከሜዳው በተግባር ያሳየ ሲያጠቃም ሲከላከልም ፈታ የተለዋዋጭ በፈጣን ሽግግር መልሶ ማጥቃት የዳበረ ከፍ ላለው ፉክክር የተዘጋጀ ጫናዎችን የሚቋቋም ሲቸገር ጸንቶ የሚቆይ ለጥብቅ መከላከል የጎል ዕድሎችን ለመፍጠር በየትኛውም ሞመንት የማይቸግረው ወርክሬቱ ከፍ ያለ በአስደናቂ ጨዋታን የመቆጣጠር የማስተዳደር አቅሙ የጎመራው ኢንተር ሚላን እንደው በቀላሉ የአድናቆት ቃላት ተፈልጎ በማይገኝለት ተጋድሎ ዳግም ለአውሮፓ ቻምፒየንስ ሊግ ፍጻሜ ሲሞኒ ኢንዛጊን በ21 ካገኘ በኋላ በአራት ዓመት ለሁለተኛ ጊዜ ቀርበዋል። ምስጋና በጥልቅ እግር ኳስ የሥልጠና ሐሳቦቹ የዳበረው ሳይታመን ሳይደገፍ ብዙ ሳይወራለት ድምፁን አጥፍቶ የጣሊያን እግር ኳስ አውራ የሆነው የ49 ዓመቱ የኢንተር ከፍታ ሚስጥር የኑራዙሪስ ጀነራል ሲሞኒ ኢንዛጊ

እንደ አሪጎ ሳኪ፣ ማርሴሎ ሌፒ፣ ካርሎ አንቸሎቲ፣ ክላውዲዮ ራኔሪ፣ ጆቫኒ ትራፓቶኒ፣ ፋቢዮ ካፔሎ፣ ሮቤርቶ ማንቺኒ የመሳሰሉ ድንቅ ታላላቅ አሰልጣኞችን በዘመን ቅብብል ለመፍጠር ለማትቸገረው ጣሊያን አዲሱ የዓለም እግር ኳስ የጦዘው ፉክክር ሱፐር ታክቲሽያን አሸናፊው አሰልጣኝ ሆኗል። የሶስት አምስት ሁለት ጨዋታ ቀመር ዳግም ማንሰራራት ማስተሩ ኮከብ ሲሞኒ ኢንዛጊ